መቼም ሰው እመቤታችንን ሚሊየን ጊዜ ቢወዳት እንደ ልጇ እንደ መድሃን ያለ ማንም የሚወዳት የለም። አይደል? እንደ ሷ የሚወዳት አለ? የለም። ቀጥሎ ደግሞ እንደ ወልደ ነጎድጓድ እንደ ቅዱስ ዮሐንስ እመቤታችንን የሚወድ ማንም የለም። ስለሚወዳት ባደራ ተቀበለ። ስለሚወዳት አስራ አምስት ዓመት አገለገላት። እንዴት መታደል መሰላችሁ! እንደ ወዴ መቼ የምመኝላችሁ እግዚአብሔር ቢያድላችሁ እንደው እድል ቢገጥማችሁ እመቤታችን ከቅዱስ ዮሐንስ ጋር የኖረችበትን ቤት አይታችሁ፣ እሷ የጸለችበት ቤት ገብታችሁ፣ እሷ የረገጠችውን ረግጣችሁ፣ እሷ የቆመችበት ቦታ ላይ ቆማችሁ ራሳችሁን ብታገኙ ምን ይሰማችኋል? ደስ ይላል ደስ አይልም? ው ተው ትልልት አሁን እኮ ልልት አደለም። ጠዋት እንደነገርኳችሁ ቅዱስ ዮሐንስ የሚኖረው ኤፌሶን ነው። እዛውን የተሰወረው በዘጠና ዓመቱ ጥር አራት ቀን። ከመቤታችን ጋር የኖረበት ቤት አሁንም አለ። ያ ቤት እኛ ሀገር ቢኖን እናጠፋዋለን፣ እናፈርሰዋለን። ቱርኮቹ ሙስሊም ቢሆኑ በጣም ብልጥ ናቸው። እኛ የራሳችንን እናፈርሳለን አይደል። ማፍረስ አይደል እንዴ ስራችን ጃኖ የሰሩትን ማን አፈረሰ? ደርግ አፈረሰ። ደርግ የሰራውን ማን አፈረሰ? ከዛ እነሱ የሰሩትን ደግሞ ማን አፈረሰ? አሁንማ እየፈረስን አይደለ እንዴ? በቆማችን ቤታችን እየፈረሰ ነው፣ እኛም እየፈረስን ነው። ምን ማይፈርስ ነገር አለ? እኛም እኮ ታምረኛ ህዝብ ነን እ ቢያፈርሱንም አንፈርስም እ ምንድነው ስንገደል እንበዛለን፣ የሚባል ነገር አለ አይደለ? በቤተ ክርስቲያን ይሄ ለእኛ ነው መሰለኝ የሚሰራ ቢገሉን፣ ያው እየበዛን አለን። እኛ እናፈርሳለን፣ እነሱ ሙስሊም ሆነው እንደው ጉድ ይገርማቸዋል። የእመቤታችንን መኖሪያ ቤት እንደነበረ ጠብቀው ተጠንቅቀው ይኖራሉ። ልክ ኤፌሶን ደርሳችሁ የእመቤታችን ቤት እንዶው፣ በኃይለ ህሊናችሁ ልውሰዳችሁ። ኤፌሶን ስትገቡ መንገድ ትጀምራላችሁ። ያ መኪና ሲጀምር ዳገት ነው፣ ጠመዝማዛ ነው። ግሸንን የምታውቁ ሰዎች ይሄዳል። ቦታው በጣም ደስ ይላል። ግራ ቀኝ ጽድ ነው፣ የሚያማምሩ ዛፎች ናቸው። ሄዳችሁ ሄዳችሁ እልም ያለ ደን የነፍስ ሰላም የሚሰጥ ቦታ ትደርሳላችሁ ከዛ ይሄ የእመቤታችን መኖሪያ ቤት ነው የሚል ጽሑፍ አለው። ሰልፋችሁን ይዛችሁ ውስጥ ትገባላችሁ። ከዛ ውስጥ ገብታችሁ እመቤታችን አስራ አምስት ዓመት የኖረችበት የጸለችበት ቤት ጸልያችሁ የምትፈልጉትን ነግራችሁ ትሄዳላችሁ። እኔ የሚገርማችሁ ልክ ጠዋት እዛ ለመሄድ ሌሊቱን ሙሉ እንቅልፍ እምቢ አለኝ። አንደኛ ጨነቀኝ፣ ሁለተኛ ደግሞ ናፈቀኝ። ራሴን የእመቤታችን ቤት ሳገኝ ምን ይሰማኛል የሚለው በጣም አጓጓኝ። እንደገና ደግሞ በአንድ በኩል ደግሞ ኃጢአቴን ሳስብ ደግሞ አስፈራኝ። እንደው እሷ የገባችበት ቤት መግባት እኮ ገነት እንደ መግባት ነው አይደል? የኖረችበት ቤት በኋላ ተራ የደረሰ ደረስኩኝ ገባው። እኔ ውዳሴ ማርያሜን፣ አርጋኖን፣ መልከ ማርያም እጸል ያለው ብዬ ውስጥ ገባው። ስገባ ድንብርብሬ ወጣ። አንድ ሰላም ለኪ መጸለይ አቅቶኝ ተጨናንቄ ወጣው። ግራ ገባኝ። ራሴን እዛ ቦታ አገኘሁት። የምትተኛበት እዚህ ጋ ነው፣ የምትጸልይበት እዚህ ጋ ነው ሲሉኝ በጣም ተደነባበርኩ። ከዛ ወጣው። ለካ ከተወጣ በኋላ ይመለስም ምክንያቱም ብዙ ሰዎች ናቸው ያሉት። የሚገርማችሁ እኛንን የማናውቁ ፕሮቴስታንት፣ በተለይ ምዕራባውያን በደንብ ነው የሚያውቁት ለመጎብኘት ብሎ ይመጣሉ፣ የእመቤታችንን ቤት ለማየት። በኋላ ከወጣ በኋላ ይዞኝ የሄደው ልጅ ውብሼት ይባላል። ካህን አሉ እዛ የሚጠብቁ ከኢትዮጵያ የመጡ ፕሪስት ናቸው። እመቤታችንን በጣም ይወዳሉ፣ ቦታውንም አይተው ያስተዋውቃሉ እና እድል ስጧቸው ሲባል እግዚአብሔር ይስጠው ሰውየው ድጋሚ እድል ሰጠኝና ገባው ከዛ የፈልገውን ጸሎት አድርጌ ወጣው። ከዛ በኋላ እግዚአብሔር ይመስገን አንድ ሁለት ሶስቴ እዛ ቦታ ሄድኩኝ። ይገርማችኋል እዛ ቦታ ላይ ነው ዮሐንስ የተሰወረው። የቱርክ መንግስት የቦታውን ጥቅም ስለሚያውቅ ቦታውን የሚጠብቁ አንድ ሺህ ልዩ ኃይል ወታደሮች አሉ። በመንግስት ነው የሚጠበቀው። የእመቤታችን ቤት ኢስታንቡል ላይ የጊዮርጊስ ቤተክርስቲያን አለ እዛ ደግሞ ጌታችን የተሰቀለበት መስቀል የመሃል ግንዶ የጊዮርጊስ ቤተክርስቲያን ያለው፣ የቀኝ ክንፉ ደግሞ ግሸን ያለው፣ እኛ ጋር የግራ ክንፉን ሰዎች የታመሙት ሲፈቁ ከላዩ ላይ ሲወስዱ ጨረሱት። ለታምር ለምስክር እኛ ጋር አለ፣ አንድ ደሞ እነሱ ጋር አለ። ደግሞ እዛ ስትገቡ በሴኩሪቲ ካሜራ በስካነር ተፈትሻችሁ መዘቅዘቅ ብቻ ነው የሚቀራቸው። በደንብ በርብሮ ነው የሚያስገባቸው። እዛ ደግሞ ጌታችን የተሰቀለበትን መስቀል ወደፊት ሰው እንዳያጠፋው ችግር እንዳያደርስበት ብለው ምንድን ያደረጉት ቤተ ክርስቲያን ውስጥ አምድ አለ፣ አምዱን ፈልፍለው የመሀል ግንዱን ክርስቶስ የተሰቀለበትን ስጋውን የቆረሰውን ደሙን ያፈሰሰበትን አቁመውት ሰው ደግሞ እንዲሳለም ብለው ከታች ላይ የተቸነከረው የሚስማር ምልክት አድርገውበት እዛ ጋር ቆሙ ታዩታላችሁ። ሄዳችሁ የምትሳለሙት እግሩ የተቸነከረበትን ቦታ ነው። ሙስሊም ናቸው ግን ለቱሪዝም መስህብ ብለው ለታሪክ ለቅርስ ብለው ይጠብቃሉ። እኛ የራሳችንን እናፈርሳለን። እኛ ምን አይነት ርግማን እንዳለብን አላቀኝ በእውነት መጠበቅ አናውቅም ማፍረስ ነው። ዛሬ ያ ሁሉ ቱሪስት እየሄደ ቦታውን ይሳለማል። ያ ሁሉ ሰው ቦታው ላይ ይጎርፍበታል። ያ ቦታ ምንኛ የታደለ ነው! አሁን እነሱን ያገነናቸው ከፍ ከፍ ያደረጋቸው የእመቤታችን ቃል ኪዳን፣ የዮሐንስ እዛ ቦታ መሰወር፣ የእሱ ጸሎት፣ የእሱ ቃል ኪዳን፣ የደጋግ አባቶቻቸው በጎ ስራ ዛሬም ድረስ ይኸው ይጠብቃቸዋል። እኛ ዛሬ ይኸው የራሳችንን እያፈረሰን፣ እያጠፋን፣ እየተበላላን እንኖራለን። እና ወልደ ነጎድጓድ ቅዱስ ዮሐንስ ብዙዎቻችሁ እረስታችሁታል አይደል? ስለ እውነት አደል? አረሳ፣ ነው ረስተነዋል። እስኪ ማነው፣ ነው ወር በገባ አባራት፣ ዛሬ ሐዋርያው ወንጌላዊው ወልደ ነጎድጓድ ቅዱስ ዮሐንስ ዮሐንስ ነው ብሎ የሚያስብ ሰው አለ? መልኩን የሚጸልይ ሰው አለ? እስኪ ለምሳሌ እስኪ የዮሐንስን መልክ ጸልያችሁ የምታውቁ፣ እስኪ የወልደ ነጎድጓድ የቅዱስ ዮሐንስን መልክ የጸልያችሁ ሰዎች አንድ ሁለት፣ ፊጎም ጸልያለሁ አለ። ኦ ለካ እሱ ደብሩ ነው። አንተ አትቆጠርም፣ አንተማ ግዴታ ነው። እሱ እዛው ነው ያለው። አያችሁ፣ አስር ሰው የለም ማንም አያውቀውም። በጣም እኮ ነው የሚያሳዝነው። እሱ የጻፈውን ወንጌል ነው የምናነባው። ከእሱ በኋላ የተነሱት አባቶቻችን ናቸው ዛሬ የገነኑት። ረሳ ነው ዝም አልነው። ግን እግዚአብሔር እሱን አልረሳውም። እኛ ብንተው እግዚአብሔር አይተውም እና። ደስ የሚለው ምንድን ነው? አሁንም በአካለ ስጋ አለ። ሞትን ካልቀመሱ ከማይሞቱ ሰዎች አንዱ ወልደ ነጎድጓድ ቅዱስ ዮሐንስ ነው። በነገራችን ላይ ለምሳሌ በብሉይ ኪዳን የነበሩት ነቢየ እግዚአብሔር ቅዱስ ሄኖክ እኔን አይደለም ያልኩት፣ ያኛውን ሄኖክ ነው። ከዛ ኤልያስ፣ እነዚህ ሁለቱ ተሰውረዋል። የመጨረሻው ጊዜ ይሄ አውሬው 666 በሚነክስበት ዓለምን በሚያናውጥበት ሰዓት ይመጣሉ። በሰማዕትነት ይሞታሉ። ሌሎች የተሰወሩ ቅዱሳን አባቶቻችን አሉ። እነሱም በስጋ ይሞታሉ። ሁለት ቅዱሳን ብቻ ዓለም ካለፈ በኋላ አይሞቱም። ነፍሳቸው ከስጋ አትለይም። ወደ አፈር አይገቡም፣ አይቀላቀሉም። ከነዛ ውስጥ ማን ነው? ነቢይ እግዚአብሔር ቅዱስ እዝራ አንዱ እሱ ነው። ሁለተኛ ወልደ ነጎድጓድ ቅዱስ ዮሐንስ ነው። ዓለም ካለፈ በኋላ ቅዱስ ዮሐንስና ቅዱስ እዝራ በገነት ተቀምጠው ሰዎች ድሮ በምድር እያለን ስጋችን ይሄ ነበር እያሉ ይደነቃሉ። ሰው ከሞተ በኋላ ስጋው እዚህ ይፈርሳል፣ ይበሰብሳል፣ በነፍሱ ነው የሚኖረው። ስለዚህ አንድም የስጋ ማስታወሻ ሆኖ በገነት ከሚኖሩ ሰዎች አንዱ ዮሐንስ ነው። ክብሩ የተለየ ነው። ስላልተነገረለት ገድሉ ተጽፎ በደንብ ሰው ስላላወቀው እንጂ ወልደ ነጎድጓድ ቅዱስ ዮሐንስንም የሚበልጥ ማንም የለም። ምን አይነት ጸጋ፣ እምነት፣ በረከት ቢኖረው ነው መድኃኔ ዓለም እናቱን አደራ ብሎ ያሰጠው? ይሄ ትልቅነት አይደል? አደራ ተባለ፣ እነሆ እናት ተባለ። እንደ አንድ ነገር ደግሞ ልንገራችሁ። በትውፊት በቤተክርስቲያን የሚነገር አንድ ነገር አለ። እንደምታውቁት ጌታችንና ዮሐንስ በጣም ነው የሚዋደዱት። ከህፃንነት ጀምሮ አብሮን ያደጉት። በኋላም ካደገ በኋላ ለሐዋርያነት ተጠርቷል። እነግራችኋለሁ። ከዕለታት አንድ ቀን ዮሐንስና ጌታችን ቅድም እንዳልኳችሁ ወንጌልም ላይ እንደነገርኳችሁ ወደ ደረቱ ምን አድርጎት ነበር ይላል? አስጠግቶት ነበር። በጣም ስለሚያስጠጋው ትግል ገጠሙ ይላል። ምን ገጠሙ? ትግል። ከዛ ዮሐንስ ጌታችንን ጣል አደረገው። ከዛ ጌታችን ደግሞ ዮሐንስን ብድቅ አድርጎ ሰማይ አድርሶ መሬት አፈረጠው። ምን ነው ጌታዬ ሲለው እኔ ካልጣሉኝ አልጥልም አለው። ምን አለው? አዎ፣ ጌታችን ካልጣል ነው አይጥለንም። ካልተው ነው አይተውንም። ካራቅ ነው አይርቀንም። እኛ እየጣል ነው ነው የምንወድቀው፣ እየተው ነው ነው ኮሚቴውን እግዚአብሔር ይተዋል፣ አይተውንም። አሁን ብዙዎቻችሁ እኔ እግዚአብሔርን አልተውኩም ብላችሁ ልታስቡ ትችላላችሁ። የማይጸልይ ሰው እግዚአብሔርን ትቶታል። ውዳሴ ማርያም የማያደርስ ሰው እመቤታችንን ትቷታል። መልከ ሚካኤል የማይጸልይ ሰው ሚካኤልን ትቶታል። አለመተዋችሁ ምሳሌነቱ ወይም ደግሞ ምክንያቱ ምንድነው? መጸልያችሁ ነው አይደል? እመቤታችንን ያልተው ሰው ይጸልያል። ስለዚህ እግዚአብሔርን አትጣሉ፣ ትወድቃላችሁ። እሱ ከጣላችሁ ማንም አያነሳችሁም። ሰው ቢጥላችሁ በመተት እግዚአብሔር ያነሳችኋል። ሰው አንድ ነገር ቢያበላሽባችሁ እግዚአብሔር ያስተካክልላችኋል። ራሳችሁ የራሳችሁን ካበላሻችሁ ደግሞ ከባድ ነውና በእውነት ይህንን የመሰለ ቅዱስ ጻድቅ አባት የሰጠን መድኃኔዓለም የተመሰገነ ይሁን። አቤት አንዳንዱ ቀሲስ አበለው አጠጡ፣ ደግሞ አይለቁንም። ምንድን ነው እንደሚል፣ ደግሞ አላር ያጉረመር። አይ ግድ የለም ደግሞ መጨረሻ ታጉረመርም አላችሁ። እንደበላችሁ መርቃችሁ ደስ እንዳላችሁ ሄዱ። በሉ ደህና ደሩ። በቃ